ሴትና ብሩኬ አላህ አንድ ያድርጋችሁ እድን ነው በጣም ነው የምንወዳችሁ የዛሬው ደግሞ ለየት ደመቅ ያለ ነው እንግዲህ ኪስ ኪስ እኮ በቃ ጀምሩ እኮ አለቀ ነገሩ ማለት ነው እና ውዶቼ ወይ ብሩኬ የጠየቀን ጥያቄዎች አሉ አንድ ላይ እንኑር ወይስ ብቻ ልኑር ወይስ ቤት ልልቀቅ እያለ ነው እንደዚሁም ደግሞ ጉድ ሰምታችኋል ተዘገዘቀች እኮ ዘቀዘቋት ማንን አትሉኝም? ራቢት አርቺ ደግሞ ስሟም አይያዝልኝም። ከዛ ጋር ዘቋት እሺ ክስ እያረጉባት ነው ከምር ጥንቸሏን። እሺ ስሟን እናንተ ጠፍብኛል በራቢት ነው የሚይዛት፣ እና ጥንቸሏን እየዘቀዘቋት ነው። እኔ ደግሞ እንዲሁ እያሰብኳት ነው፣ ወይ በኮሚኒቲ ነው ጥንቸሏ መሸጥ አለባት፣ ከቤት መውጣት አለባት እያልኩ ማለት ነው። ብሩኬ ሰምታል እንግዲህ ተግብረው ማለት ነው። የጨረቃ ፋሚሊዎችም አልተመቻቸውም። ከምን ዘግዝቋ ታሪክ አርገውባታል። ቪዲዮን አስገባላቸዋል ነው እንከባበር እንከባበር በሚለው ሙዚቃ ነው እንከባበር ያሏት። እንግዲህ ራቢቷን ነው ፈታ ነው የሚያደርጉት የጨረቃ ፋሚሊዎች ትለያላችሁ። እድሊውን ነው ልዩ ናችሁ። እና እንግዲህ የእኛ መልካሞች ማለት ነው በቃ በጣም ነው የምንወዳችሁ። የጨረቃ ፋሚሊዎች ሞርዛን ለሀይምትዬ እና ለብሩኬ ቢግ አድቫንቴጅ ያላቸው እነሱ ናቸው እና ቢግ ሪስፔክት። እንደዚሁም ደግሞ ሀይምትዬ እና ብሩኬ በጣም ነው የምንወዳችሁ። አሁን ያላችሁበት መስመር በጣም ደስ ይላል። ብሩኬ ደግሞ የጠየቀው ጥያቄ ያለ እናንተ ካላችሁ አንድ ላይ እንኖር ወይስ ውጪ ልካይ እያለ ነው። ባይዘዊ አንዳንዴ ውዶቼ ከአንዳንድ ነገሮች ተነስቼ እኔ አሁን ዛሬ ላይ ሀይምዬና ብሩኬ አንድ ላይ ቢኖሩ ረቢን በጣም ነው ደስ የሚለኝ። እንኳን ሀይምዬና ብሩኬ እንደዚህ የሚዋደዱ እንደ የሚፋቀሩ ጥንዶች፣ ከምር ሌላውም ሌላውም እንደዚህ ማንከታተላቸው፣ ሰው ሁለት ጥንድ ስናይ እንደ አንድ ላይ በተጣመሩ እንላለን እና ደስ ይለናል። ግን ዛሬ ላይ ሳስበው እስቲ አንድ ኮሜንት አለ። እኔ ይሄ ኮሜንት አንዳንዴ እስቲ ላንብብላችሁ እና ብሩኬ ያፍጥ ነው የተመቸኝ ማለት ነው አብረው አይኖሩም። አትሞኙ እኛ ላይ ነው ሙድ እየያዙ ያሉት ቤተሰብ አለኩ ዝም ብሎ አብሮ መኖር አለ እንዴ ወንድና ሴት ያውም ፍቅረኛሞች አንድ ቤት አይኖርም ግን አንድ ግቢ ውስጥ ናቸው ከበፊትም ትላለች እህታችን እኔ ይሄን ነገር ግን ደገፈዋለሁ ይመስለኛል ለምን አይዶ ነው ሁለተኛ ምስሴጇ ደግሞ ኢሞሽንስ አልሰማሽም ገና ነው ልጅ ነው ስትል ቤተሰብ ሳያቅ አንድ ላይ መኖር መሆናችሁ ነው። ግን ሞኞች ናችሁ እንዴ ብላለች እዚህ ገብዶች ጽሁፏ ጥጥቅ ያለ ነው። ባይ ዘ ዌይ እቺ እህታችን ያለችውን አንዳንዴ ዛሬ ላይ ማለት ነው ያው ፕራንክ ለማድረግ ነው እንጂ ብሩክም እየመጣ እየወጣ ይሆናል እንጂ እዛ የሚያድር አይመስለኝም። ለምን ይዋሻል? ሳሎን ቤት ለምን ሳሎን ይተኛል ሶፋው ላይ እኔ እንደዛ ነው የመስለኝ ውዶቼ ማለት ነው። እችል ያለችውን ዛሬ ላይ ከማዘር ጋር ከተናገሩት ጋር የዚችን ኮሜንት አምኝበታለሁ። ለምን መሰላችሁ ውዶቼ እዚ ጋ አሁን ሀይሚትዬና ብሩኬ አንድ ቤት እንዲኖሩ በጣም እንፈልጋለን ሁላችንም። ግን እዚ ጋ ምን አለመሰላችሁ ዛሬን ሳይሆን ማየት ያለባችሁ ለወደፊትስ፣ ለሀይምዬም ለብሩክም ማለት ነው ውዶቼ ለሀይምዬም በቃ የሆነ አትሳቅቅም እኮ አንድ እህቴ አሁን አንድ እህቴ መሰረት ልበል ፍቅረኛዋ መጥቶ ቤቷ እኔ በር ሳይገባም እሷ ናት ቤቱ የምትሄደው እኛ ጋር እንደዛ ነው ከሆነም፣ ማለት ነው እና ይሄ ነገር እች ያለችው ነገር እውነት ነው ብሩኬ ቤቱ አያድርም። በቃ ዝም ብሎ ነው ለስራ ያው በሚለው ነው እዛው ግቢስ ሊኖር ይችላል ወይ ደግሞ እየተመላለሰ ሊሆን ይችላል። እኔ በዚህ ነው የማምነው። አሰላሙ አለይኩም ወረህመቱላሂ በበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላሂ ሁሉ አማኑ ውዶች፣ የማሎች ፍቅሮች እንግዲህ ቀኑ ሙሉ ዲስከስ እያደረግን ሀሚዬ እና ብሩኬ ደግሞ ዛሬ በላብላብላብላብ መጡልን፣ አይነት ይኔ እስፊት ይህን ጭብጥ እኔ በጣም እኔ ያኔ በዚህ ኤጃችሁ እኮ እኔ በጣም ስማርት ናት ሀሚዬ። ሀሚዬ ስፔሻል ገርል ናት በጣም ሬዲዮን ነው እና ብዙ ነገሮችን ያኔ አንዳንድ እዚህ ኤጅ ላይ ስንኖር ሁላችሁም የሆነ ነገሮችን ይፋ እንዲደረግ ነው የምፈልገው፣ ለምን በራሳችን ኮንፊደንስ እንዲኖረን። ፍቅረኛዬ ነው ማይ ላቭ ፎሬቨርስ ላይክ እንዲህ ለማለት ማለት ነው። ይሄ ኤጅ ራሱ ይገፋፋቸዋል። ግን ሀይሚ ማለት በጣም ስትሮንግ፣ ስማርት አመት ከምናምን ያክል ማለት ነው ይሄን ነገር ራሱ ሳትተነፍሰው ተነፍሰው ያው ከሚዲያ ጀርባ ያለ ነገር ነው። ብሩክም ደግሞ ጀግና ወንድ ነው፣ በጣም ምንኮራበት ወንድማችን ነው ብሩኬ። ብዙዎቹ ከብሩኬ መማር አለባቸው፣ ብዙ ወንዶች ማለት ነው። እና ሞርዛን ግን በሴት ይከብዳል፣ ውዶች። በሴት እንደዚህ ኮንትሮል ማድረግ የምትወዱትን የምታፈቅሩትን በሴት በጣም ይከብዳል። እና አላ የእኔ ድዋ አላ መጨረሻችሁን ያሳምርላችሁ። በቃ ወልዳችሁ ከብራችሁ ለማየት ያብቃል። ውዶች፣ በዚህ እድሜ ላይ አፍቅራችሁ ላይክ ያላችሁ ብዙ ነገሮችን ነው ሀይሚ የምትይዘው በሴት ማለት ነው። በወንድ ይሻላል፣ በሴት ግን በጣም ይከብዳል። ሪሊዮን ነው ለምን የሆነ ነገር ይፋ ያደረጋችሁት እና የምትደብቁት ነገር ኖ ዘ ሴም የምትደብቁት ነገር በቃ ኮንፊደንስ አይሰጣችሁም፣ በራሳችሁ እንድትተማመኑ አያደርግም። ገባችሁ? አሁን እነሱ ሃይሚና ብሩኬ ፍቅረኛሞች ናቸው፣ ግን የተደፋፈነ ነገር ነው። ሚዲያ ላይ ምንም ነገር የወጣ ነገር የለም። ገባችሁ? እና ሺስ ጀግና ናት፣ ያው ወንዱም ነው። ግን ሞርዛን ደግሞ እኛ ሴቶች በሴት እና ብሩክ በዚህ አጋጣሚ ስማርት ነው። እዚጋ ሌላ ነገር ውስጥ እንዳትገቡ እና አላ ደግሞ መጨረሻችሁን ያሳምር። በጣም ነው የሚከብደው። እኔ እንደውም ይህን ነገር ዲስከስ ማድረግም አልፈልግም፣ ትችው ነበር ግን ብሩኬ ደግሞ ምረጡልኝ በላይክ ንገሩኝ፣ ሀይሚ ቤት ልኖር ውጪ ልኖር ብሏል። እኔ እች ኮሜንት ያለችውን ዛሬ ላይ ማዘር ከተናገሩት ጋር ልጄ ገና ልጅ ነው ሀያ አመቱ ነው፣ ሀይሚትይን እወዳት አለው ነው ምናምን፣ ላይክ እንደዛ ስላሉ የዚሽ ኮሜንት ተመችቶኛል። ብሩኬ ሲጀመር ሀይሚ ቤት አይደለም ያለው። አንዳንዴ እህቶቼ ደግሞ የምወዳችሁ ቀንም ተቀይማቸዋል። እኔ አስቀይሜያቸዋለሁ መሰለኝ በኮቪንት ላይካላረችም ስትል ሰባን ሱ ብዬ ሁለት ሰው ነው ሶስት ሰው እንደዛ። ምን መሰላችሁ ዶች አንዳንዴ ርዕሱን ተዋሻሪ ስለምትሉ፣ አሁን ብሩኬ ሳምኩ ብሎ ርዕስ ጽፏል። እሱስ እኔ ደግሞ ውሸት ሳይሆን ማዘር የተናገሯትን ቃላት ነው የጻፍኩት፣ ቀን ማለት ነው። ግን ሚዲያ ሊለካስ የሀይምዬ ጠላቶች ተደስተው የሆነ ነገር እያሉ ነው እኔ ለሸረግልም ለምን ማዘር የተናገሯትን ልጅ ነው ልጅ ገና ነው። ሀያ አመቱ ነው ገና ምናምን እኔም አልሄድም። ማንም አይመጣም። ላይክ ያሉትም የጻፍኩት እና አንዳንድ ምንድን ነው ይሄ ዲስከስ ሃይሚዬና ብሩኬ ፎሬቨር ናቸው። ፈጣሪ ነው ያገናኝ ናቸው። ግን ለአንዳንድ እህቶች በጣም ይጠቅማል። በጣም መጠበቅ እንዳለባችሁ ነው እና እኔ ዛሬም ነገም ብሩክና ሀይሚትዬ አንድ ቤት አንድ ቤት እንዲኖሩ ነው የምፈልገው። ብዙዎቻችሁ እንደዛ ነው የምፈልገው። ግን ምን አለ መሰላችሁ ውዶቼ፣ መስፈርት አለው እኮ ውዶቼ ማለት ነው። አታ የሆነ ፍቅር፣ ሀይለኛ ፍቅር ያ እንትን ሲባል ሴቷ ናት፣ ወንድ ቤት የሚኬሄደው እና መስፈርት አለው ሲጀመር። ብሩኬ ሀይሚ ቤት አይደለም አሁን፣ በቃ አሁን አሁን ላይ ለምን ሀይሚ ቤት ሲኖር እኮ ማዘሪያ ቃሉ ውዶቼ፣ ሌላ ቀን። ሌላው ደግሞ ምንድነው በቃ ይፋ ያልሆነ ነገር አሁን ብሩኬ ሆነ ይፋ ያደረገው ነገር ቢኖር ኢትስ ግሬት። እኔ ግን አንዳንዴ ምንድን ነው ለሴቷም ሲባል ይፋ መሆን አለበት ፍቅራቸው እራሱ ራሱ ለመሰራች ውዶቼ ፍቅርን ፍቅር እኮ የሚያጣምረው አንዳላ ስማት አላ ነው እንዴ አንዳንዴ ኮኛ የሰው አይን እንገባለን ላይክ ፎርዋት የሰው አይን እንዴ እሬዲሆን አንዳንዴ ላህሚ የሆነ ሙርታ ትሆናለች ውዶቼ ቢሆን ማለት ነው። ግን የነሱ ፕሮግራም ነው እኛ አይመለከተንም በዚህ ጉዳይ ይቅርታ አድርጉልኝ እና ብቻ በጣም ነው የሚከብደው። ስለዚህ ነገር አይመለከተንም። ስንል ብሩኬ ቤቷ ውስጥ ወይስ ውጭ ልሆን ከእናንተ መልስ ፈልጋለሁ ብሎ አለ። እንግዲህ እኛ ምን እናድርግ? እኔ እንግዲህ እኔ ማለት ነው እሱ እንዳለው ከሆነ እውነት፣ ድራማ እየሰራብን ካልሆነ መስፈርቱን ያው ፈጣሪ የሚወደውን ነገር ለሴት ልጅም ክብር የሚባል ነገር ሌሎቹም እንዲማሩበት ለምን እንድፍቅረኛቸውን ቤታቸው ውስጥ እንዳያመጡና እንዳያኖሩ ትምህርት እንዲሰጥ የሆነ ሚዲያ ላይ ይፋ መደረግ አለበት። አንድ ነገርን ለምን እሱ ወንድየው ሴቷ ቤት ለመኖሩ የሆነ ይፋ መደረግ አለበት። ያን ሚስጥር ቃል ኪዳኑ ተደፋፍኖ ዝም ቤት ሴት ቤት ልኖር ሲባል ደግሞ ትምህርት አይሆንም። ያላየነውን ነገር እኛ እናወራም። እኔ ያላየሁትን አላወራም። እንደውም በፊት ይሻለኛል። ብዙዎቹ ቃል ኪዳን አንሉት ምናምን ሲሉ በውስጥም ደስ ብሎ ነበር። ዛሬ ደግሞ ማዘር ገና ሀያ አመቱ ነው ሲሉ ግን ትንሽ ይረዝማል። እንግዲህ የሰው ልጅ ዋናው ጤና ነው። እንኳን እኛ ሀይምዬም እየታገሰች ነው። አላህ መጨረሻቸውን ያሳምር። እኛ ደዋ ነው የምናደርግላቸው። ሀይምዬና ብሩክን እንወዳቸዋለን፣ እናከብራቸዋለን ከማንም በላይ ማለት ነው። አድገውልን ተለውጠውልን እንድናይ ነው የምንፈልገው። በጣም ነው ሪል ነው። እና ሁላችንም ለሀይምዬና ለብሩኬ መልካም ነገር መመኘት ነው አራት ነጥብ። እና ጊዜው ቢቆይም መጋባታቸው አይቀርም። በቃ ዋና ሄ ነው የሚፈልገው። ለእነሱ ደግሞ አላህ ብርታት ይስጣቸው። ለምን በጣም ከባድ ነው። አንድ ቤት እንደዚህ ሆነው አንድ ላይ እየበሉ እየጠጡ ገባችሁ፣ ወንድምና እህት ያልሆነ ሰው እንዲ፣ እናንተ ትቀልዳላችሁ። ሲጀምር ብሩኬ ሀይሜ ቤት አይኖርም። አራት ነጥ እራሴንም እንዲ ነው አድርገው ለምን፣ ውዶች፣ ወንድና ሴት ዝምድና ሳይኖረው ወንድና ሴት አንድ ቤት የሚኖርበት ምንም አይነት ሪዝን የለም። ይሄ ኢትዮጵያን የኢትዮጵያ ካልቸር አይደለም። ከካሜራ ጀርባ ቃል ያላቸው እሱ ኢትዝ ግሬት ያስኬዳል፣ ግን እኛ ያየነውን ነው የምናወራው። አንዳንዴ ውዶቼ ትግስት የነገረችን አይደለም። አሁን የዚች ልጅ ተመችቶኛል። ለምን ሳስበው ኢትዮጵያ ይሄ ካልቸር አይደለም። ሲጀመር ወንድና ሴት፣ በዛ ላይ ደግሞ ሀይሚዬ ታፈቅሯለች፣ ብሩኬ ያፈቅራታል። እንዴት ነው የሚፈራሩት? እንዴት ነው እንደዚህ ከም እየፈራች እንዴት ነው የሚኖሩት? በጣም ነው እኮ የምትፈራው? ብሩክም እንደዚህ ስትነካው ሸሸትም ነገር የሚለው ነገር አለ። ለምን ይሄ ነገር ሁላችንም ላይ የሚያጋጥም ነው። እስከሚያው ፍቅር እስከምሰንትን እስከምትሉ ማለት ነው። እና ወይኔ፣ እና እንግዲህ ያለ የሆናቸው ለማንኛውም እኔ አንድ ላይ የሚኖሩም አይመስለኝም። ለምን ዋሻለሁ፣ በቃ ልጅ ያለችውን አምኛለሁ። አሁን ለምን ብሩክ ምስማርት ነው፣ ሀይሚትዬ ምስማርት ናት። ስሟን ትጠብቃለች እንጂ የማይሆን ነገር ነው። አረ ብሩኬ እየኖር አይልም፣ ዝም ብሎ ነው ብሩኬ። ብሩኬንም ደግሞ ግራታ አጋባ ነው ግራ አታጋባን ብሩኬ ማለት ነው። ንገረን እና የብዙዎቻችን ምርጫ አንድ ላይ እንድትጠቃለሉልን ነው እኛ የምንፈልገው። እና እንግዲህ መጮን እና ያለን ውዶች እንወዳቸዋለን። ቻናላቸውን ሼር አድርጉ። ቻናላቸው ደግሞ ሃይሚቱብ ማይ ስዊት፣ እንወድሻለን። ይህናት የኔ ብርቱ የኔ ቻይ ማለት ነው እና ይሄን ይመስላል። አበዛውባቸው በሌሊቱ እና አብሽሩ ሁሌም ወደፊት